እናም እስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት እየተደረገ ነው። የዚህ ወር ነገርም ያሳያችሁ። ኢትዮጵያ የክርስቲያን ደሴት ናት ተብሎ በኢትዮጵያ ቤተክርስቲያን ሚዲያ እንዳይነገር ደብዳቤ ጽፈው አግደውናል። የክርስቲያን ደሴት አትበሉ ተብለናል። አሁን አንዳንድ እንደው እዚህና እዛ እየረገጥኩ የምናገረው ነገሮች ምን ያህል እንደሰደዱ እኛ ደግሞ የት እንዳለን፣ የክርስቲያን ደሴት አትበሉ መባል በራሱ አሁን ለምንድን ነው እስላሚክ ስቴት ለማድረግ ያሳየው የሚያሳየው ሶስት መቶ መስጊድ አዲስ አበባ ውስጥ አለ። አንዳንዶቹ ልክ እንደ ጥበቃ ቤተ ላይ ሰቀል ያደረጓትና ትንሽ ምልክት ያደረጉና አሁን አባል አላካተቱበትም። ከሆነ ጊዜ በኋላ ግን በደንብ እያስፋፉ ክርስቲያኖችን ዶሚኔት ለማድረግ ተጽዕኖ ለመፍጠር በመሳሰለው የታቀደ ነው። የኛስ ምንናት ምንናት? የአንተ እህት? አዎ። እርግጠኛ ነህ? አዎ። ታው እርግጠኛ ነህ? ብርሃነሽን ታውቃታል? የብርሃነች ታሪክ ሲቀየር የቢኒያምም ነገር ተፈታ። አሜን። ቢኒያም አቤት።

ቤት ሃያ ሰባት አስራ አራት አሁን ልክ አሜን አሜን አሜን ዘጠኝ ሁለት አርባ ሁለት አርባ ሁለት መጨረሻ ብርሃን ነሽ። ዜሮ ዘጠኝ ሰባ ሰባት ቤት ነው። አንቺ በሐምሌ አልስቅም ብዬ ነበር። መጨረሻው 7721 ልክ ነው። አለይኩም ወራህመቱላሂ ወበረከቱ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ክርስቲያን ወገኖች ሰላም ብያለሁ። ዛሬ አንድ የመጣሁት ሲላችሁ ትርፍት አንድ አባቶች ኢትዮጵያ የሙስሊም አገር ለመሆን እየተጣረ ነው አሉ። ወደፊትም ዘንድሮም የሙስሊም ሀገር እንደምትሆን አትጠራጥር። አንተ ኃይለ ስላሴ ስለላ ሲለይ ነው፣ በዛ በግብሬ ጊዜ ነው እንዴ? አንተ የኔ አባት ፋዘር አርፍ፣ ዝም ብለው እውነቱን አውቀው፣ አንቱም ወደ ጌታው ተመለሱ። እኔ ነገር ይሏለሁ። ዝም ብላችሁ ሚዲያ ያገኘን ብላችሁ አትቀባጥሩ ማለት ነው። አንድ ቀን አንተ ወደ ዝክት ትመልሳለህ። አሁን እርሶ ተደናግር ወይ ነው? ተደናግሩን፣ ተደናግሯችኋል በቀን እኮ በሽሜ ቆጠር እየመጡ ነው። አይ ነቃ እኮ ሰው ነቃ ነቃ። እንዴ እናንተ የምታስተምሩት ጥላቻ፣ ምትሰብክ ጥላቻ፣ ምትሰብክ ስለ ስለሰው ሃይማኖት ጥላቻ። ስለዚህ እናንተ እውነት መጽሐፋችሁ የሚያስተምር ከሆነ መጽሐፋችሁን ያነበባችሁት መጽሐፍ ለልጆቻችሁ አስተምሩ፣ ለወገኖቻችሁ አስተምሩ። በቃ ለተመልካች እንኳ እነዚህ ሰዎች ምንድን ይሆናል? እናንተ እኮ ዝም ብላችሁ እንደመጣላችሁ ሞቅ ባላችሁ ቁጥር ያረራንትን ተጠጡና በቃ ሞቅ ባላችሁ ሰዓት እንደቃመ ሰው መቀባጠር እንዴ ታዲያ፣ ዝዝ እየመጣችሁ ትዘባርቁ ታዲያ፣ ሰው ተደናግሮ ወደ ሙስሊም እየመጣ ነው ይጠይቀናል። ትክክለኛውን መልስ እናዘጋጅላችኋለን። አህ ለወሰህላን ነው አንቱም ተመጣው አብሽሩ ሰፊ ነው ለዓለሙ ሁሉ ሰፊ ነው። ሙስሊም ወደ ሰፊ የሰው ሃይማኖት አይነካ የራሱንም አያስነካ። ስለዚህ አሁንም የምንላችሁ ነገር ወደ እርስዎ አሁን ተደናግሮኛል እያሉ ነው ማለት ነው። አይደናገሩት፣ እውነቱን ፈልጉ ብሏላት። እንዴ ኑ ቶሎ! እንዴ ተደናግሯቸዋል እኮ የኔ ምስኪን ፋዘር አንቱ ዝም ብለው የተደናገረ ወሬ በሚዲያ ላይ ተምታሰራጩ ማለት ነው። ሙስሊምንም ጥላቻ፣ እኛ ብትጠሉንም ብትወዱንም እኛ እንወዳችኋል። እኛ ብጠሉንም ብትወዱንም እኛ ግድ አይሰጠንም፣ እና ብቻኛ በቀን በቀን ይንጦለን ቢመጡም ባይመጡም ደግሞ ግድ አይሰጠንም። ከመጡም ደግሞ አህለን ወሰህለን ወደ ትክክለኛው ወደ ተፈጠሩበት አላህ ስብሓኑ ተዓላ ናቀው የአላህን ቁርአን ምን እንደሆን አንብበው ወደ እስልምና እንደዛ ሲሰብኩ መጥፎ ቃላታችን ሲናገሩ የኖሩት ሁሉ አሁን እየተቆጩ እየተጸጸቱ፣ ረሱላችንን ሰርበናል ብለው እያለቀሱ ልክ እንደነዛ በጸጸት ወደ እኛ እንደሚመጡት ሁላችሁም እርግጠኛ ነን። ሁሉም በኢትዮጵያ ምድር ላይ የማይሰልም ሰው አለ ብዬ አላምንም፣ በዚህ ዘመን ማለት ነው። ተደናግሯቸዋል። እውነቴን ነው። አወ፣ ዘጋግባችሁት ህዝቡን የራሳችሁን ህዝብ አወዘገባችሁት። እኛ እንኳ አልሐምዱሊላህ ቀጥተኛውን አላህ መጨረሻችን ያሳምርልን፣ ወደ ቀጥተኛው መንገድ አላህ እንደተፈጠርን እዚህ ሆነን አልሐምዱሊላህ። አሁንም ደግሞ እናንተን አላህ ስብሐነሁ ወተዓላ ይምራችሁ፣ ሂዳያ ይስጣችሁ ነው የምንለው። ስለ ራሳችሁ ደግሞ ስበኩ። መጽሐፍ ቅዱስን በደንብ ባንበቡ፣ መጽሐፍ ቅዱስን በደንብ ብትታነቡ ወደ ራሳችሁ ወደ ተፈጠራችሁበት